ሰላም አሌይኩም ወራህመቱላ ወበረካቱ። ደህና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ሰላም ነኝ። ዛሬ በአዲስ ስራ መተናል ማለት ነው። ዛሬ ሾንቱን ምንድን ነው፣ በሶ ዲል ሶፊያ፣ በሶ አዘገጃጀት ሶፊያ ታሳየናለች። ደገኛ ናት። በነገራችን ላይ ምንም አታወጡላትም። ለበሶ አዘገጃጀቱ ብዬ ነው ደገኛ መባልሽ ቆርቆረሽ እንደ አይ ችግር የለውም። ዝሮ ዝሮ አይ አበላሽተዋለች እንዴ ብዬ ነው ያው በደገኛ ብዙ ጊዜ በሶ። አስተያየት መቀበል እንፈልጋለን። ምን አይነት አስተያየት እንዲያለ ያን ሁሉ እንቀበላለን። እና እንዴዛ ነው፣ አሁን እኔ በሶ ነው አዘገጃጀት የማሳያቸው። ገብሱ ይሄ ነው። ገብሱ ጥሬ ገብስ ነው ይሄ ግን ሁለት አይነት አዘገጃጀት አለግ የበሶ መጀመሪያ ይሄ ብላጊ ነው ገብሶ ገብሶ ማለት ነው ብላጊ ነው የምህር ከሆነ ግን ይሄር ጠብ ያለ ስለሆነ ዝም ብዬ ነው ሳልነክር እንትን ያልኩት በፊት። አሁን ፈትገን ነው ግብስን የምናዘጋጀው፣ በሶ ማለት ነው። መጀመሪያ ተነክሮ ተፈትጎ ነው የሚቆላው መሰለኝ። አዎ፣ ይፈተጋል፣ ይነከርና ይፈተጋል። ከዛ በኋላ ያው ይነፈስና እንትን ይላል። ይሄ ግን የኔ ደግሞ እንዴት ነው ያደረኩት መሰለሽ? ይሄ ገብስ ስለሆነ እርጥበት የተወሰነ በልግ በልግ ስለሆነ የተወሰነ እርጥበት ስላለው አልተነከረ ልትነክሩ፣ ይበላሻል። አው በጣም እንትን ይላል የሆነ በጣም ምንድነው ይርሳል። የመራስ ባህሪ ስላለ ብዙ ነገር ችግሩ ምንድን ነው? እርሶ እንዳይፈተግ የሚያደርገው ነገር አለ ወይስ ፀሐይ ይፈልጋል ይደቃል? እና እንደዚያ አይነት ነገር ነው። የምህር ከሆነ ግን መፈተጉም ቀርቷል። ያን ያክል ሁለት አይነት እና ያልኩሽ እንደዛ ነው። ያንን ንክር አድርገሽ መህር ከሆነ ንክር ታረጊና ታሳድሬዋለሽ በመጀመሪያ በተወሰነ የተወሰነ ማለት ነው። ይሄ ምርቁ እንዲለቅ ይሸከሸካል። መጀመሪያ ሲለቀም ማለት ነው። ተነከራው በፊት ነው አዎ። ተለቅሞ ተለቅሞ ይነከራል። ተለቅሞ ይሸከሸክና ያንን አንፈሳሽ ነክረሽው ታድሪያለሽ። ካደርሽ በኋላ ብትን አድርገሽ ታሰጪዋለሽ። ጧት አንጠፍጥፈሽ ማለት ነው። ከዛ ልምዝዝ ሲል ፀሐይ ውሎበት ልምዝዝ ሲል፣ በጣም ሳይደርቅ ያይቆላል ማለት ነው ይቆላል ተፈትጎ ሲያበቃ ማለት ነው። አይፈተግም ሁለት አይነት ነው ብዬሻለሁኝ። አንድ በፍትግ ሁለተኛ ነገር ደግሞ ነክረሽ አሳድረሽ እንደዚህ ምሳሌ። አሁን ይሄ አልተነከረም። ዝም ብዬሻለሁኝ፣ ዝም ብዬ በዚህ አይነት ነገር ያው ስላልተሸከሸከም ነው ይሄ አልሸከሸኩትም። እርጥበት ስላለው አይለቅም የማለት ሁኔታ ስላለ አልሸከሸኩትም። ይሄን አልሸከሸኩትም ብዬለሁ፣ ቆላሁን ዝም ብዬ ይሄ እንግዲህ ቆሎው ነው። አዘገጃጀቱ ማለት ነው። እሺ ከዛ ይሄ ተጠቆላ በኋላ በደንብ ይሄኛው ፍትግ ነው የተፈተገው የተወቀረው ማለት ነው። ይሄ እንግዲህ እንደዚህ በአማረ መልኩ ያው ይሄ ብዙም እንትን አላለም። ምንም ነገር የተደረገ ነገር የለም ያን ያክል አልተነከረም። ማለት ሽክሽ ተቆልቶ ሽክሽካ ብቻ ማለት ነው። መጨረሻ ብቻ ነው የዚህ ይሄ የበልግ የበልግ ስለሆነ በሱ አዘገጃጀት። አዎ ደረ እተ ሆነ በልጉ ተደረቀ፣ በርጉ ተደረቀ። መጀመሪያ ትለም ያለሽ ትሸከሽክ ያለሽ። ከዛ በኋላ ነክረሽው ታድር ያለሽ። ከነከርሽ በኋላ ጠዋት ላይ ታንጠፈጥፊ ያለሽ። ታንጠፈጥፊና ዘርግተሽው ለፀሐይ ሰጠሽው ቱ ያለሽ። ማታም ላይ ቢሆን ነገ ነገም እንዴት ተመቸሽ? በጣም ሳይደርግ ለምዘዝ እንዲያለ እንትን ይላል ማለት ነው። ከዛ በኋላ ውልቅ ብሎ ይፈተጋል። ሽክሽኩ ይቆላና ከዛ በኋላ በደንብ ነው የሚፈተገው ማለት ነው። ምንም ችግር የለውም። አይ ይሄ ደግሞ አይሆንም ከተባለ ደግሞ መጀመሪያ ይለቀማል፣ ይፈተጋል፣ ውሃ ውስጥ ይነከርና ይፈተጋል። በፊት በአብዛኛው ሰው እንዲዛ ነበር የሚያደርገው። አሁን ያው የተሻለ ነው ተብሎ ነው ምንም እንትን የሚወጣልን ነገር አይኖርም ያው ለቋል። ሲታይም ለቋል ነው እንግዲህ። ያው የሚነከረው ቅድሚያ ተቆለታ በፊት የሚሸከሸከው እንዲለቅ መሰለኝ እንዲለቅ ነው። ግን ያ አሰሩ ማለት ነው ብዙ ይደቃል። አሁን በዚህ አይነት ነገር ይደቃል፣ ብዙ ወጮዎች ይኖሩታል። ግን የተሻለ ለወጩ ራሱ የተሻለ የሚባለው ይሄ ነው። እኔ ማዘጋጀው በዚህ አይነት ነው። በዛም ማዘጋጀት ይቻላል። እና እንደዚህ ነው አዘገጃጀቱ ማለት ነው። ከመርቀቁ ውጭ ሌላ የሚያመጣው ችግር አለ? ምንም የሚያመጣው ነገር የለውም። ጣሙ ያው ነው። በጣም የተፈተገው እና ያልተፈተገው ልዩነቱ ምንድን ነው? ምግብ ላይ ልዩነቱ ምንም። ምግብ በመሰረቱ ግብስ፣ አሁን ለጤንነት ሳይፈተግ እንዲበላ በተለይ ለጨጓራ ሳይፈተግ እንዲበላ ይመከራል አይደለ? እንደገና ደግሞ ቫይታሚንነቱም ራሱ ሳይፈተግ ቢበላው ጥሩ ነው። ምክንያቱም በጣም አሰሩ ሳይለቅ በጣም አሰሩ ሳይለቅ ማለት ነው። አሁን ላይ ሰው አሁን እንሾሾ ነው የሚባለው አይደል? በጣም ያልተሸከሸከ ጨጓራ፣ በሕክምና ራሱ ጨጓራ አመመ ሲባል ሳትፈትጉ በእንሾሾ ብሉ ምናምን ይላሉ። እና ጥንቱ ነው ማለት ነው። ስለዚህ አሁን ላይ አብዛኛውን ሰው የጨንጓራ ታማሚ ስለሆነ የሚመከረው ሞር ብዙ አሰሩ ሳይለቅ ቢሆን ነው። እንደዚያ ነው የሚመከረው። አሁን ይሄም ያው ቆንጆ ነው ግን በደንብ አለቀቅም። ይሄኛው ቢል ባይለቅም ያን ያክል ማለት ነው፣ እንትኑ ላይ ችግር አያመጣም። ዱቄቱ ላይ ሲፈጭ ችግር አያመጣም። ይነፋል ነፋል። እንትን ታለ በኋላ ይነፋል። ይሄ ችግር አያመጣም። ያንን ደግሞ በደንብ እንትን ይላል። ያው ደህና ነው፣ ግን እንዲያልተፈተገ መጀመሪያ እንዲያ እንት እንዲያል ተባላ አይደለም ደህና ነው። ማሻአላ ደግሞ ገብሱ ፍሬ ነው እንጂ አንቺዬ የበልጋ አይመስልም። አዎ። እና እንዴዛ ስለሆነ ነው ደግሞ በተሻለ ነገር ወይ እንሻላህ ልናሳያቸው እንችላለን። አይ ማለት ያው ሰው አሁን ላይ እንዴዛ ነው፣ በፊቱ አፈታተግ ቀርቷል። በፊት በጣም ጉልበት ይፈጭብሻል ያኛው ማለት ነው አለው በጣም ጉልበት ይፈጃል። በተለይ ይግብስ መፈተክ በጥሬውን በገብስ መፈተክ እጅ ራሱ የእንትነ የመላጣ የመለቋጠርና የመላጥ ባህሪ ስላለው ጉልበት ይጠይቃል፣ ጉልበት ይጠይቃል። እኔ አማራጭ እንደዚህ አማራጭ ነው ብዬ ለጤናም ለጉልበትም የተሻለ አማራጭ ይሄ ነው ነው፣ አዎ ይሄ ነው ብዬ አሁን ይሄ ትንሽ ያው ያልሰላጠ ነገር ስላለው ማለት ነው ለበሶ ሲዘጋጅ ለምግብነት ሲዘጋጅ በኋላ በመጠጥ ብቻ ነው ወይስ እንዴት ነው የሚዘጋጀው? ለሁሉም መሆን ይችላል። ለይሄ በሶ የሚባለው በወፍራሙ የሚደረገው ነገር ለሱም ይሆናል። ጭብጥ ነው የሚባለው ፍርፍር ነው ጭብጥ። እሺ፣ እሱንም መሆን ይችላል። በፈለጉት በቃ አንተ በጥብጠው መጠጣት ይችላሉ። አበስብሰውም አበስብሰውም በጭብጥ እንደዚህ እየተጨበጠ መብላት ይቻላል። ያንን ያው አደራረቡ ያንን እንግዲህ አዘገጃጀታቸው እነሱ ስኳር ያለው ነው የሚሆነው ብዬ አስባለሁ። ማንኛውም ሰው ስኳር በሽተኛ ካልሆነ በስተቀር ያው ነገሩ ተስኳር በላይ የሚያጣፍጠው ጫው ነው፣ ግን ቢሆንም ሱካር ነው። አሁን ጊዜ ያው ሁሉም ነገር በሱካር ነው፣ እሱ ግድ የለም ውዲ ተመልካቾቻችን በሶ አዘገጃጀት በዚህ መልኩ ሶፊያ ሳይይታናለች። ስትመጡ በሶ ማዘጋጀት አይከብዲያችሁም። ያው እንዲያትለፉ ነው። ቀለል ያለ አዘገጃጀት ነው ያሳየናችሁ። ለምን መርከም ብዙ መድከም የለባችሁም። እንደ እንደዚህ ሸክሸክ ነው ቆልታችሁ ብቻ። ቆላሉን አይታችሁልኝ አልበደም። በጣም ጥሬ ማድ የለም። በጣም ትንማላለም። ቆንጆ አቆላል ነው የበሶ እንደ ዝን ነው የሚደረገው። ከዛ መጣችሁ ዲኤምዲ ማን ምን ብለን ናክራ ምናምን ተምትሉ በቃ እንደ ቀለል ባለ መንገድ ለጤና ተስማሚና ምቹ የሆነ የበሶ አዘገጃጀት ማዘጋጀት ትችላላችሁ። በእንትናችን ፔጃችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከተሉን። ሌላ ሙያ እናሳያችኋለን። ንገሪያቸው። አንቺም ደግሞ ያው እንዴት ተለመደው ይሄው ያለንን ነገር እያሳየናችሁ ነው። እናንተ ማግዝ ማግዙን እና እንደገና ደግሞ አስተያየት እንቀበላለን። የምናቀርብላችሁን ነገር ቀለል ባለውና ህይወትን ባልከበድ መልኩ ይሄን አሳዩን፣ ይሄን አሳዩን ብላችሁ ብትሉን ለማሳየት ዝግጁ ነን። ወሰላም አለይኩም ወራህመቱላሂ ወበረካቱ ቻው።